ወይዘሮ ዝናሽ ዛሬ በጣም ደስ ብሏታል። በመጀመሪያ አካባቢ ምንም እንኳን ብትናደድም፣ ማለትም ኑሐሜን እንግዲህ ሰምታታለች፣ ልጅ እንዳላት ለዛም የዳግም እናት ብላታለች ማለት ነው። በዚህ በጣም ተናዳ፣ ኑሐሜንም ተጠቅማበታለች። ያንን ማለትም እንግዲህ የዳግም እናት ካለቻት በኋላ እሷና አባቷ ሄደው ምግብ አብረው በሉ። ብቻ በቃ ነፃነት ተሰማት። ነገረቻት ይኸውልሽ ሚስጥሬን፣ እንደራስ ራስ ሻርገሽ ያዥሌ ስትላት ወይዘሮ ዝናሽ ኑሐሚንም ችግር የለውም ሚስጥርሽን ይዝልሻለሁ፣ ነገር ግን እኔም ደግሞ አባቴ ውጭ ሄዶ እንዲታከም እፈልጋለው። እሱን እሺ ማለት አለብሽ ሌላስ ምትፈልጊ ነገር የለሽም? ስትላት ሌላ ምንም አልፈልግም፣ አባቴ እንዲታከም ነው የኔ ፍላጎት። ከዛ በኋላ አደለም ከዚህ ከቤትሽ የትም ቦታ አታገኘኝም ብላታለች ማለት ነው። በዚህም እንደዛ ከሆነ እሺ፣ ችግር የለውም ብላ ፈቅዳ ነበረ ኑሐሚን። ግን በራሷ ደግሞ ምናደርጋለች? ምግብ ራሱ አቅርባ አባቷንም ወስዳ አብረው በልተዋል። ብቻ በቃ በጣም ነፃነት ተሰምቷት ነበረ ኑሐሚን። እውነት ለመናገር ደስ ይላል፣ ሁላችን ደስ ብሎናል። በኋላ ላይ ግን እቼ ተንከሲስ ኤደን ባመጣችው ጉዳይ ምን ተፈጠረ ነው እንግዲህ። ኤደን አምጥታ የእርግዝና ማስመርመሪያውን አገኘሁ ያለችውን ነገር ሰታት ነበረ። እና አሁን እንደዚህ ፍግግ ደስ ደስታ በደስታ የሆነችው የኑሐሚን እርግዝና ቼክ ማድረጊያ እች ተንከሴስ ኤደን ክላሷ ገብታ ወስዳ ሰታታለችና፣ እንዴ እንደዚህ ማለ እንዴ ስለዚህ ኑሐሚን ነብሰ ጡር ናት። በጣም አሪፍ እኔንስ በልጅ አይደለም ታስፈራራኝ? እኔም በራሷ በልጅ አስፈራራታለሁ ብላ ብዙ ነገር አስፈራርታታለች ማለት ነው። ከዛ በኋላ የሕክምናውን ነገር ካንስል እንዲሆን አደረገች ወይስ ምን አድርጋ ይሆን ወይዘሮ ዝናሽ? የሚለውን ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም፣ ውዶች እንዴት ናችሁ? ሰላማችሁ ይብዛልኝ። በእያላችሁበት ይሄንን ቪዲዮ ስትጀምሩ በላይክ ጀምሮ፣ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ቤተሰብ ሆኖ ማለት ነው። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ለወይዘሮ ዝናሽ ወስዳ የሰጠቻት ማነች? እች ተንከሴስ ኤደን ነች ማለት ነው። እንግዲህ ኤደን ከኑሐሚን ስራ ትጠፋም ተይ ያላት ኤርሚ እየመታት እያስጠነቀቃት እየተቆጣት እንደዚህ ቀጥቅጧት ከዚህ በኋላ ገብታ ነው እንግዲህ የኑሐሚንን ቁምሳጥን ፈትሻ ያንን እቃ የወሰደችው ማለት ነው እና እንግዲህ አስቡ። እዚህ ላይ ምን ብለዋለች ለኤርሚ? ሲጀመር አንተ ስለማታውቃት ነው እንጂ ኑሀሜን በጣም ሲሰኛ ባለጌ ልጅ ናት ብላ አውርታለች ማለት ነው። ሲጀመር እኮ እሱ እንደዚህ እንድትል ሳይሆን መጀመሪያውን እሱ አሁን የመታት ለምንድን ነው? ለምን ሄደሽ ለኢምራን ያልሆነ ነገር አወራሽ ነው እንግዲህ። ሄዳ ለኢምራን ምን ብላታለች? ናሆም እና ኑሃሜን አብረው አድረዋል። ለምን ሲባል ወይዘሮ ዝናሽ ብር ስለሰጠቻት ዋሽ ስላለቻት ያልተኙትን አብረ ያልተኙትን አብረው ተኝተዋል። ምንም ያላደረጉትን አድርገዋል። ለምን እምራን ተስፋ እንድትቆርጥ ማለት ነው። እምራን ከናሆም እንድትርቅ የወይዘሮ ዝናሽ ሴራ ነው ማለት ነው። እና ይህንን ወስዳ አገላብጣ ምን ብላለች ለእምራን ኧረ አብረው አድረው ብታይኮ ምናምን ብላ ቀምማ ጣፍጣ ምናምን አድርጋ ውሸት ጨማምራ ደበላልቃ ለኢምራን ተናግራ ነበረ። ይህንንም ደግሞ ኤርሚ ሰማ። ለኤርሚ ማን የነገረው? ኢምራን። ማን ነገረችኝ? ብላ ኤደን። ስለዚህ እዚህ ጋ አሁን ኑሐሚን ታውቃለች፣ ኤደን ይህን ሁሉ እንደምታደርግ፣ ከዚህም በላይ እሷን ልታደርጋት እንደምትችል ታውቃለች። ብዙ ነገር ማለት ነው ኑሐሚን። እና እዚህ ጋር እንደዚህ ደብድበዋት ከዚህ በኋላ ገብታ ምንድን ያደረገችው ገብታ ስራ እየሰራች እያለ እናቷ መጣች ማለት ነው እናቷ። እና እንግዲህ እናቷ በዚህ መልኩ ከመጣች በኋላ ምን አደርጋለች? በጣም ነው የቀወጠችው። ቤቱን ብዙ ከቀወጠችው በኋላ እንግዲህ መጥቶላታል ማለት ነው ተሰማ። እንግዲህ ተሰማ ከመጣ በኋላ ምንድነው ያለችው? ይቅር በለኝ የኔ ጌታ፣ የኔ ውድ። እንዴ እናትና ልጅ አንድ አይነት ይሆናሉ? አንድ አይነት ለይኩን። በነገራችን ላይ ነግሯቸው አለኝ። ምን አላትኝ? ተሰማ ማለት ተሰማ ምን አለ? ምን አይነት ፍጥረት ናችሁ ግን? ትዕግስቱ ጸጥ ብሎ ሰማት። የአረቄ ጠጣ ነው የሄደችው እና አረቂ ጠጥታ ስለሄደች ያን አረቂ ጠጥታ ሄዳ ምንም አትሰማም። በቃ እሷ መናገር ብቻ ነው ማለት ነው። እና አረቂው ሀይል እንዲሆነኝ ብላ ነው ሲጀምር ገና የጠጣችው። ስለዛ ከገባች በኋላ በጣም ነው የቀወጠችው። ኤርሚ በራፍ ላይ ሲይዛት አትያዝም። ቆይ ተረጋጊ ሲላት እምቢ አለች። እና ከገባች በኋላም ቀጥታ ወይዘሮ ዝናሽን ማግኘት ነበር የፈለገችው። ዝናሽ ልታያት አትፈልግም። ልታያት ለይታ ወይኔ ዝናሽ ግን እንዴት ነው የሚያረጋት ቤቷ እና ልክ የተደበቀ ምስጢር እንደሌለው በቃ የባላባት ልጅ የሆነ ዘናጭ ምናምን እንደዛ ነው የሚያጫውታት። እና ዛሬ ኖሃሜን ግን በጣም ደስ የሚል ነገር አድርጋለች። እሱም እንግዲህ በልጇ በወይዘሮ ዝናሽ በልጇ በዳግም አስፈራርታ አብረው ምግብ በልተዋል። በጣም ደስ የሚል ቆይታ ነበረ። ውስጧ እርር ብግን ትክን እያለ ማለት ነው የዝናሽ ኖሃሜን ደግሞ ቅቤ እየጠጣ ማለት ነው ውስጧ። አብረው በሉ፣ አብረው ጠጡ። ለይኩንና ተሰማ ተገረሙ። እንዴ ምን ተገኝቶ ነው አሉ። ምንድን ነው ኑሐሚንንም አባቷ እሺ፣ አሁን እኔ ስለደወልኩለት ለይኩን ሲመጣ ቀጥታ እንሄዳለን፣ ስለዚህ ሻንጣውን አዘገጃጅ እስከዛ ሲላት አይ አባዬ፣ ትንሽ የሚያቆይ ነገር ገጥሞኛል እና እንቆያለን እና አባቷ ራሱ የሆኑ ሀሜን አባት የሆነ ዝብርቅርቅ ብላበታለች። እውነት ነው ማለት አስቡት እንግዲህ በጣም ነው እንደዚህ ታሞ። አባቷ ደግሞ በዛ ላይ የእሷን እርግዝና ቢሰማ ምን ሊሆን ይችላል የሚለውን ስናስብ እውነት ለመናገር በጣም ያስፈራል። ከባድ ነው በጣም። ስለዚህ ያ ከባድ ነገር ስላለ እሷ ደግሞ ከዛ ነገር ለመሸሽ ብዙ ነገር ታደርጋለች ግን እርግዝና ውሸት ቢሆን የኑሐሜን አሪፍ ነበረ። እና እንግዲህ ወይዘሮ ዝናሽም ትዋረድ ነበር ማለት ነው ውሸት ቢሆን። አሁን ላይ ግን ወይዘሮ ዝናሽ በቃ ራሷን እየከበች ያለችው በምንድን ነው? ይህንን የእርግዝና ቼክ ማድረጊያ ስላገኙ። በቃ ተደስተዋል። ምክንያቱ ደግሞ ምንድን ነው? አቶ ለይኩን በተለይ በጣም ነው። በቃ እሷ ኑሃሜን ስትባል እኮ በቃ ልዩ ሴት አድርጎ ነው የሚስላት። ምንም በቃ እንደዚህ አይነት ነገር የማታውቅ ጨዋ፣ እርግጥ ነው ጨዋ ናት፣ እርግጥ ነው ትሁት ናትኝ፣ እርግጥ ነው ደስ የምትልጅ ናት። ግን በቃ በአንድ ቀን አጋጣሚ ነው እኮ ልጅም የሚመጣው፣ አይበልና በሽታ የሚመጣው ሁሉም ነገር የሚመጣው በአንድ ቀን ነው፣ ቀን አይመርጥም። ስለዚህ እሷ ደግሞ ቀን ጥሏት ያኔ ቀን ከኤርሚ ጋር እንደዛ ሆና ነበረ። ስለዚህም አሁን ይሄ ነገር ተፈጠረ። አሁን ኤደንና ወይዘሮ ዝናሽ በጣም ተደስተዋል፣ እየጨፈሩ ነው። መጨረሻ ላይ ግን ምን ይፈጠር ይሆን ስንል ውርደቱ ወደ ራሳቸው ነው። ምክንያቱ ደግሞ ኑሐሚን በእርግጥ ልክ ያልሆነ ነገር ነው የሰራቸው። ኦፍኮርስ ግን ኤርሚ መቼም ቢሆን ዘላለም ነው የማፈቅርሽ እያላት ነው። ታዲያ ቢቀር ቢቀር ናሁም ይቀራል እንጂ ከኤርሚጋ ሆኖ ኤርሚ ጋ መቶ እኮ ዘበኛ ወይም ሹፌር የሆነው ራሱን ያስተዳድራል። ነገር ግን እሷን ብሎ ነው እውነተኛ ፍቅር ስለሆነ ነው። እና ዛሬም በተመለከት ነው እንግዲህ ወይዘሮ ገነት ማለት ነው ምን አድርጋ ነ ኑሐሚንን እየተናገረቻት ነበር። አንቺ ኑሐሚን ተብዬቱ መቼ ነው ለኢኮኖሚ መጣው? ስትላት ጊዜ ኑሐሚንም ፀጥ ብላታለች፣ ዝም ብላታለች። ልጅሽን ጠይቂ ብላ እንዲሁም ደግሞ ወይዘሮ ዝናሽን መታ። እናትሽን ከዚህ ስውጪ ኑሐሚን፣ ምን ለማድረግ እየሞከርሽ ነው? ቆይ እንደ እንደዚህ ምግብ ቦታ ሳባትሽ ጋር እንደዚህ የመጣሽው ምን ለማድረግ እየሞከርሽ ነው ብላታለች። እሷም አይ ምንም ለማድረግ እየሞከርኩ አይደለም፣ ግን በቃ ፒስ እየፈጠር እናደለ እንቺ ለዛ ነው እንጂ ሌላ አይደለም ብላት፣ እሷም ንድድ ብግን ብላ በቃ ምንም ማድረግ አልቻለችም፣ እሽ ብላለች። እና አቶ ለይኩንና የኑሐሚን አባት ግን በጣም ጥያቄ ፈጥሮባቸው፣ ቆይ እስኪ ግን እንዲህ ከመሬት ተነስታችሁ እንደዚህ ፒስ የሆናችሁት እንዴት ነው? ንገሩ ንገሩን። ኑሐሚን ይሄን ነገር ንገሪኝ፣ ካልነገርሽኝ እኔ አልሰማሽም ብሏት ነበረ አባትየው። አባዬ በቃ ፒስ እንፍጠራለች፣ ሰላም ሆነን ሌላ እኮ የለውም አባዬ፣ በቃ ይኸው ነው እኔ እንሄድ ስል ጊዜ ሻንጣ ላነሳሳ ስል በእኔ ምክንያት ነው አይደል የምትሄዱት? በቃ አትሄዱ ብላ ወይዘሮ ዝናሽ ገለገለች። ያስቅል በጣም ነው የሳቀው አቶ ተሰማ፣ በእውነቱ ማለት ነው በዚህ እና አቶ ተሰማ በጣም ገርሞታል። ኤደን ትራግራ ተጋብታ ተገብታ ነበረ። ምክንያቱም ስትመጣ ምንድን ነው ያለቻትኝ ወይዘሮ ዝናሽ እንዴ እስካሁን አልሄድሽም እንዴ እናትሽ መጥታ መቼስ ይህን ቤት በአንድ እግሩ ካቆመች በኋላ ድጋሜ እዚህ ቤት ስራ እሰራለሁ ብለሽ እንዳላሰብሽ ተስፋ አደርጋለሁ። ምን ሰራ ያለሽ ስትላት ጊዜ ነው እንግዲህ የእርግዝናውን ውጤት አውጥታ እኔ ኮ ለአንቺ አስፈልግሻለሁ። እንግዲህ አስቡ ኤርሚ እንደዛ ቀጥቅጧታል ኑሃሜን የሆነ ነገር እንዳትነጊ ከኑሃሜን ጋር አትነካኪ ብሎ ብዙ ነገር ተናግሯት ገብታ ግን ድጋሜ ኑሐሚንን የሚያናድድ ነገር ኑሐሚንን የሚያቃጥል ነገር ነው የምታደርገው። በነገራችን ላይ ወይዘሮ ዝናሽ የምትወድቅበት ሁለተኛ ሌላ ወጥመድ አለ። እሱ ምንድነው? ተመልክታችሁ ከሆነ ኤርሚታች ላይ ስፖርት እየሰራ ነበረ የእንትና እናት ማለትም የሄደን እናት ከመምጣቷ በፊት ራሱ ስፖርት እየሰራ ነበረ በጥቁር ፓካዎች ና በጥቁር ቁምጣ ማለት ነው ስፖርት እየሰራ ወይዘሮ ዝናሽ ላይ ሆና እንዴት እንዴት እየሆነች እንደምታየው እንደነበረ ማለት ነው ስለዚህ ኑሐሚን ተንኮሉን አሁንም ትቀጥልበታለች እንደነሱ ምክንያቱም በፊት እንደሚታወቀው እኮ ምን ነበረ ኑሐሚን በጣም ጨዋለች ነበረች አይደለ ከአባቷ ቤት ወዲያው እንደመጣች ከዛ እነሱ ናቸው ማለትም ኤደንና እናቷ ገነት በቃ ጠላ ትወዳለች፣ ተወድ ይሆናል የገጠር ልጃለች እ ጠላ ጠጣለች። ስለዚህ ምን እናድርግ፣ መርዝ ገዙ። ወይኔ ሰው ክፋቱ ጋ ከዛ እንግዲህ መርዝ ገዝተው በጠላ አድርገው ሊያጠጧት ሲሉ፣ ሁለቱ ሲመካከሩ ውጭ ላይ ሆና ሰማች። ደግሞ ፈጣሪ ይረዳታን፣ ፈጣሪ የሆነችውን ነገር ትሰማለች። እና መርዙን ሊያጠጧ ሲሉ ሰማቻቸው፣ ከሸፈባቸው እንዲህ አድርገን እንግደላታሉ፣ አልሆነላቸውም። ጨርቋን አስወልቀን እናሳብዳታሉ፣ አልሆነላቸውም። በነገራችን የኑሐሚን ድራማ በጣም አስተማሪ ነው። የምር አሁን የኑሐሚንን ጽናት ያክል ያለው ሰው መኖር አለበት። የሆነ ችግር በተፈጠረ ቁጥር አልችልም ብለን መውደቅ ሳይሆን እንደ ኑሐሚን እችላል። አሁን ነው ኑሐሚን ገና የተሰበረችው፣ አሁን ነው ገና ብሞት ይሻለኛል ያለችው። እስከ ዛሬ እኮ አባቷን እንደዛ ስታሳክም መከሯን ስታይ ቤቱ እንደዛ ሲያዝባቸው ብዙ ነገርን በጥንካሬ ነው ያሳለፈችው። በነገራችን ላይ አሁን ላይ በዚህ ሰዓት ማለት ነው የኤደን እናት ወደዚህ ስትመጣ ምን ብላ ነው፣ ምን አስባ፣ ምን አቅዳ ነው የመጣችው? በእርግጥ ኤደን ብር ወስዳለች። በዛውም ከሁለት በኩል ከወይዘሮ ዝናሽ እና ከኤምራን ማለት ነው ከኤምራንም ጠቀም ያለ ብር ወስዳ ቤት ተከራይታ እናቷን አስቀምጣታለች። ከዛ ግን ምን ብላለች? ገነት አሁን በቃ አባትሽ ያለበት ቦታ ሰውየው በጣም ይወደዋል። እንዳልሽው በጣም ይወደው ከሆነ ለይኩን እንደምንም ብሎ ባለሀብት ከሆነ ቤቱን ያራጣውን እዳ ከፍሎ ቤቱን ቢያስመልስልና እኔ ሂጂ አባትሽ ጋር እኖራለሁ። እሱ ጋር ልትኖሪ አረ፣ እኖራለሁ ኑሐሚን ከሌለች በተለይ እኖራለሁ ብላለች። አስቡ እንግዲህ ኑሐሚንን ሲጠሏት የምር ስታሳዝን እና እኖራለሁ ብላ አሁንም የመጣችው እንደገና ለይኩንንም እየጠበቀችው ያለችው ያን አስባ ነው። ለይኩን ግን ያን ሊያደርግላት አይችልም። ምክንያቱም ከተባለ ደግሞ ተሰማን ወደ ውጭ አገር ልኮ ሊያሳክም ስለሆነ የአራጣ ብር መመለስ አይችልም ማለት ነው እና ናሆምም ወደ ገጠር ሄደዋል። ናሆም ወደ ገጠር ሄደው እንግዲህ እሩምታታው በዝቶበት ነው በተለይ ኤደን ከመጣች በኋላ እየተፈጠረ ያለው ነገር ችግሩ በጣም ብሷል። ኑሐሚን እያለች ብሶ ከዛ ደግሞ አሁን ተባብሷል ማለት ነው በጣም እና ለዛ እና አሁን መቆጣጠር ስላልቻለ በጣም በቃ ደሞ አሁን ይዋ ነው ያሉትን እህ ብሎ ይሰማል። ስለዚህ ሁሉንም እህ ብሎ ሰምቶ በጣም ስለከበደው ምን አድርጓን አሁን ወደ ገጠር ሄዷል ማለት ነው። አባቱም ደውሎ አጎት ጋር ስትሄድ ለምን አልነገርከኝም ልጄ እያለ ጠይቆታለኝ። እና እንግዲህ የወይዘሮ ዝናሽ ጉድ ማለቂያ የለው መቼም አሁንም ኑሐሚን አጠመድኩ ስትል እሷም ትጠመዳለች፣ ለዚያውን በኤርሚያስ ነው የምትጠመደው። ይህን ይመስል ነበር ለዛሬ ይዤላችሁ የመጣሁት ቪዲዮ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ ማድረጋችሁን አትርሱ። በኮሜንት ሀሳብ አስተያየታችሁን ጻፉልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቀጣዩን ክፍል በቀጣይ ይዤላችሁ መታሆናን። እስከዛው ሰላም ቆዩልኝ ውዶቼ።